እንዲሁም ደግሞ አሰልጣኝ ሚካኤል አርቴታ የሰጠው አስተያየት አለ። በመጀመሪያ ደረጃነት የምናገኘው ስለ ሌዊስ ስኬሊ ተጠይቆ ነበር። ባለፈው ዓመት ከታህሳስ ወር ጀምሮ እስካሁን ድረስ ባለው እድሜ ያደረገው ነገር እጅግ በጣም አስገራሚ ነው። እሱ ትኩረትን እየሰጠ ልምምር ላይ እንዲሁም ደግሞ ለጨዋታው ትኩረትን እየሰጠ እጅግ በጣም ጎበዝ ሆኗል። አሁን ዛሬም በጣም ጥሩ ነበረ ብዬ ላነሳ እወዳለሁ። በሜዳ ላይ እጅግ በጣም ጠቀሜታን ሰጡ ከነበሩ ጦሶች መካከል በዋነኝነት ሎስማኤል ስኬሊ ሊደነቅ ይገባል። ገና በወጣት እድሜው እንደዚህ አይነት የበሰለ ተግባር እያደረገ እኔን ራሱ እያስገረመኝ ይገኛል። ሌዊስ ማይልስ ስኬሊ አሁን ላይ እያሳየ የሚገኘው ብቃት ገና ግማሹ ነው ብዬ ልነግራችሁ እችላለሁ። ሙሉ ለሙሉ ብቃቱ በሚወጣበት ሰዓት ላይ እጅግ በጣም ለአርሰናልም ለራሱም ጠቀሜታ እንዳለው ታዩታላችሁ የሚለን አስተያየት መስጠት እንዲሁም ደግሞ ስለ ገብርኤል ማርቲኔሊም ስለ ማይልስ ስኬሊ ተናግሮ ነበረ። በሁለቱም መሰለፋቸው ማለት ነው። በጣም ጎበዝ ነበሩ። ከጀምሩ እጅግ በጣም ጥሩ ሲንቀሳቀሱ ነበር። ጨዋታው ሲጀመር አንስቶ እስከሚጠናቀቅበት ሰዓት ላይ እጅግ በጣም ጥሩ ነበሩ። ማይልስ ስኬሊ በመከላከሉም በማጥቃቱ መረገድ አርሰናል ሲጠቅም ነበር። ገብርኤል ማርቲኔሊ ደግሞ ዛሬ ውግቦችን ሲያስቆጥር እንዲሁም ደግሞ የተለያዩ ነገሮችን በማድረግ ለአርሰናል ጠቀሜታ ያለው እንቅስቃሴን ነ ሲያደርግ ነበረ። ጋብርኤል ማርቲኔሊ አሁን ላይ እጅግ በጣም ተሻሽሏል ብዬ ልናገር እችላለሁ። የሲዝኑ መጀመሪያዎች አካባቢ ተቸግሮ ተመልከተ ነዋል። አሁን ላይ ግን እጅግ በጣም ለአርሰናል ጠቃሚ ተጫዋች መሆኑን በጨዋታዎች እያስመለከተን ይገኛል። በተከታታይ ጨዋታዎች ግብን እያስቆጠረ ይገኛል። በቻምፒየንስ ሊጉም እንዲሁም ደግሞ በፕሪሚየር ሊጉ እሱ ለኛ ጠቃሚ ተጫዋችን ነው የሚል አስተያየት መስጠት ይችላል። እንዲሁም ደግሞ ስለ ቡካዮ ሳካ ተጠይቆ፣ ቡካዮ ሳካ የእኛ ምርጡ ተጫዋቻችን ነው፣ የእኛ ውዱ ተጫዋቻችን ነው። እጅግ በጣም ነው የምንወደው። እሱ ስላለን ዕድለኞች ነን። ዛሬ ግብን ባያስቆጥርም ነገር ግን ለአርሰናል እጅግ በጣም በርካታ ድሎች መፍጠር ይችሏል። እንዲሁም ደግሞ የተቃራኒ ቡድን ተከላካዮችን ሲያስጨንቅልን ነበረ። እጅግ በጣም ጥሩ ተጫዋች ነው ለእኛ የሚል አስተያየት መስጠት ይችላል። እንዲሁም ደግሞ በአጠቃላይ ስለ ቡድኑ ስለዛሬው ጨዋታ ጠይቆ ነበረ። እጅግ በጣም ተጫውተናል ማሸነፋችን ይገባናል። ይህ እድል ደጋፊዎች የሆነልን እንግዲህ በሜዳችን የምናደርጋቸው ጨዋታዎች ሁሉም ማለት በሚቻል ሁኔታ ደጋፊዎች የተለዩ ነበሩ። ዛሬ የተለዩ ነበሩ፣ ልናመሰግናቸው ይገባል። አትሌቲኮ ማድሪድ ፈታኝ ቡድን ቢሆንም፣ ነገር ግን ጨዋታውን በሚገባ ነው ማሸነፍ የቻል ነው። ዘግታው ነበር ሲጫወተው የነበረው ነገር ግን አንድ ጎል አስቆጠርንባቸው በቆሙ ኳስ። ከዛ በኋላ እነሱ ለመክፈት ተገደዱ እነሱ በከፈቱበት ሰዓት ደግሞ በተከታታይ ሶስት ግቦችን ማስቆጠር እቻለን እጅግ ደስ ብሎኛል እንኳን ደስ አላቸው ውድ የቡድኑ ደጋፊዎች የሚል አስተያየትን መስጠት ይችላል እንዲሁም ደግሞ ስለ ቪክቶር ዮከሬሽ ጠይቆ ነበረ ቪክቶር ዮከሬሽ ይህንን ግብ ማስቆጠር ይገባው ነበር። በሜዳ ላይ ለቡድኑ የሚያመጣው አስተዋጽኦ ድንቅ ነው። ግብ የማስቆጠር ችሎታው እንዳያጣ እና በራሱ እንዲያምንና በነፃነት እንዲጫወት እንፈልጋለን። ዛሬ በሁለት ግቦች ተሸልሟል። እናም ፊቱ ላይ ያለውን ፈገግታ ሁሉንም ነገር ይናገራል። የቡድን ጓደኞቹም በሱ መደሰታቸው ይህንን ያሳያል። የሚል አስተያየት መስጠት የቻሉት አሰልጣኝ ሚኬል አርቴታ እንዲሁም ደግሞ ቪክቶር ዮኮሬስ የሰጠው አስተያየት አለ። የጨዋታው ኮከብና በጨዋታ ላይ ሁለት ግብ ያስቆጠረው ቪክቶር ዮኮሬስ ስለ ሄንሪ አስራራት ቁጥር መልበስ ጠይቆ ነበረ። በዚህ ማሊያ ውስጥ ብዙ ግቦች አሉ፣ ገና ብዙ ግቦች ይመጣሉ። ለእኔ ትልቅ ክብር ነው ይህንን ቁጥር መልበስ፣ የቀድሞ የሄንሪን ቁጥር መልበስ ለእኔ እጅግ በጣም ትልቅ ስሜት አለው የሚል አስተያየት መስጠት ችሏል። እንዲሁም ደግሞ ስለ ግቡ ተጠይቆ እርግጥ ነው እንደ አጥቂ ሁልጊዜ ጊዜ ግብ ማስቆጠር ትፈልጋለህ። አንዳንድ ጊዜ ተስፋ አስቆራጭ ነበር፣ ግን መሞከር አለብህ። እንደሚመጣ ማመን አለብህ። እናም ዛሬ መቷል ያ ግብ ግብ ማስቆጠር ሁልጊዜ አስደሳች ነው። የሚል አስተያየት መስጠት ችሏል እንዲሁም ደግሞ ስለ ቡድን አጋሮች ይጠይቁ ነበር። የቡድን ጓደኞች የሚሰጡኝ ድጋፍ ብዙ ነው ማለት እችላለሁ። እነሱ በጣም አስገራሚ ናቸው። የቡድኑ መንፈስ በጣም ልዩ ነው። አሁን ይበልጥ ግብን ለማስቆጠር ተርብ ያለው የቡድን ጓደኞች ለመሰግን እወዳለሁ። ለኔስት አድርጉት የነበረው ድጋፍ የተለየ ነበረ። እንዲሁም ደግሞ የአርሰናል ደጋፊዎች በየጨዋታው ለኔስት ታሳዩ የነበረው ፍቅር እጅግ በጣም አስገርሞኛል የሚል አስተያየትን መስጠት ይችላል። እንዲሁም ደግሞ ስለ ዋንጫዎች ጠይቆ ነበረ። ስለ አርሰናል ዋንጫ ስለማሸነፍ ዋንጫዎች ማሸነፍ ለማሸነፍ እንፈልጋለን። ይህ ትልቁ ፍላጎታችን ነው። የፕሪሚየር ሊግ እና የሻምፒዮንስ ሊግ ዋንጫን መጠየቅ ብዙ ነው ወይ ወይም የሻምፒዮንስ ሊግና የፕሪሚየር ሊግን ዋንጫዎችን ማሸነፍ ከባድ ነው ወይ ለአርሰናል ብሎ ራሱ ጠየቀ። ከዛ በኋላ ራሱ መለሰ። እኔ ግን አይመስለኝም ያንን የምናደርገን ይመስለኛል። የፕሪሚየር ሊግና የሻምፒዮንስ ሊግን ጨዋታ እኩል ማሸነፍ እንችላለን። እጅጉኑ ጠንካራ አርሰናልን ትመለከቱታላችሁ ከዚህ በኋላ የሚል አስተያየት መስጠት ችሏል ቪክቶር ዮኮሬስ። ይህን ይመስል ነበር እንግዲህ አስተያየቶቻቸው። እስከ መጨረሻው ድረስ ለተከታተላችሁ ላይክና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ።